የካፕቴን ኢብራሂም ትራውሬ ቤት በቡርኪና ቤዎች ተወረረ። በትላንትናው ዕለት በአፍሪካም ሆነ በዓለም የመሪዎች ታሪክ ታይቶ ማይታወቅ አስገራሚ ነገር ከቡርኪና ፋሶ ተሰማ። ጊዜው ጨለምለም እያለ ነው። ሁሉም ሥራውን ለማገባደድና ወደ ቤቱ ለመሄድ በሚጣደፍበት ሰዓት ላይ ቡርኪና ቤዎች ግን የምን ቤት፣ የምን እረፍት፣ የምን እንቅልፍ ብለው ከወጣት እስከ አዛውንት ተሰብስበው ወደ አንድ አቅጣጫ ይፈልሱ ጀመር። አንዳንዶች ለብርድ የምትሆን ፎጣ ቢይዙም ብዙዎች ግን ከለበሱት ጨርቅ ውጪ ምንም አይነት ነገር አልታጠቁምም አልያዙምም። ታዲያ ይህ ሁሉ ሰው በአብሮነት ሲፈልስ ፊታቸው ላይ የሚነበበው ቆራጥነት፣ እልህና ጭካኔ ከውጭ ለሚያይ ሰው የሚያስደነግጥ ነበርና በደረሱበት ቦታ ያገኙትን ማንኛውም ነገር እንደሚገነጣጥሉ ወይም አንገታቸው እስከሚቀላ እንደሚፋለሙ በጥቁር ፊታቸው ላይ የሚንቀለቀለው የመከዳት የመበዝበዝና የባይተዋርነት ስሜት ጮክ ብሎ ይናገራል። ነገሮች እየከፉ የመጡት እነዚህ ቡድኖች አቅጣጫቸውን ወደ አንድ ቦታ ሲያደርጉ ነው። ከመጣ ጊዜ ጀምሮ የዓለም ሚዲያዎችን ወደ ተቆጣጠረው ወደ ወጣቱ መሪ ካፕቴን ኢብራሂም ትራኦሬ ነበር። ይህ በቁጣና በእልህ የተሞላው ህዝብ የሚገሰግሰው ታዲያ ገለል ብሎ ለሚመለከሰው ቀጣይ የሚፈጠረውን ነገር ለመገመት ያሰጋል። ወደ ፕሬዝዳንታቸው ቤት በተቃረቡ ቁጥር ጭንቀቱ ይጨምራል። ምክንያቱም ያለነው አፍሪካ ውስጥ ነው፤ መንግስታት በአንድ ሌሊት ቤተመንግስታቸው ተወሮ ስልጣናቸው የሚገረሰስበት እነሱም በታጠቁ ወራሪና ተቀናቃኞቻቸው እጅ ገብተው ከአገር መሪነት በቅጽበት ወደ ምርኮኝነትና ወደ ሬሳነት የሚቀየሩበት አህጉር። ለዚህም እዚህ ቡርኪና ፋሶ ምድር ላይ የተፈጠረው ታሪክ ምስክር ነው። ከ37 ዓመታት በፊት ቡርኪና ፋሶ ልክ እንደ ዛሬ ፀሐይ ወጥቶላት ነበር። ፀሐይዋም በወጣቱ ወታደር ቶማስ ሳንካራ በኩል ለህዝቦቿ ሁሉ መብራት ጀምራ በነበረችበት ወቅት ነው። ዛሬ ድረስ ቡርኪናቤዎች ጠጉራቸውን በቁጭት በሚነጩበት በአንዲት ቀን ግን ታሪክ ተበላሸ። ብርሃናማዋ ጣይ ጠቆረች። ቡርኪናፋሶ ላለፉት አራት አስርት ዓመታት ዋጋ ያስከፈላትን ትዕይንት ታስተናገደች። የወቅቱ ወጣቱ መሪ ቶማስ ሳንካራ ሁሉ ሰላም ብሎ ከባልደረቦቹ ጋር ስብሰባ በሚያካሄድበት ቤት ውስጥ ቡርኪናቤዎች ሰብረው ገብተው ልጃቸውን ገደሉት። ቡርኪና ፋሶ ማቅ ለበሰች። ታዲያ ዛሬም የእነዚህ ህዝቦች የላ አካሄድ ለሚመለከት ሰው ነገሩ ማስጋቱ አያስገርምም። ታሪክ ራሱን እንዳይደግምም ያሰጋል። ነገር ግን ሰዎቹ ከኢብራሂም ትራውሬ ደጅ ሲደርሱ ልብን የሚነካ ነገር ተፈጠረ። ሁሉም ደጁን ከበቡትና መቀመጫቸውን አበጃጁ። አዎ ኢብራሂም ትራወሬን እየጠበቅ ነው እናድራለን ሲሉ ከደጁ ተከመሩ። ይህ ቡርኪናቤዎች በትላንትናው ዕለት የፈጸሙት ገድል ነው። በዓለም ታሪክ በአፍሪቃ ዕድሜ ልክ ያልተሰማ ክስተት፣ ዜጎች መሪያቸውን ከቤቱ ሄደው ሲጠብቁ አደሩ። ቡርኪናቤዎች ትራወሬን መንካት የፈለገ እነሱን ማለፍ እንዳለበት በተግባር እያሳዩ ነው። ወይ እንዋጋለን ወይ ለዘላለም ባሪያ ሆነን እንሞታለን። ይህ የክፍለ ዘመናችን ጥቁር አብዮተኛ የኢብራሂም ትራኦሬ ቆራጥ ንግግርና የሕይወት ዘመን አቋም ነው። በዚህ በኩል ምዕራባውያን ተኝተው ያደሩለት አይደለም። ኢብራሂም ትራኦሬን ለአምላኩ ተንበርክኮ ሲጸልይ እንድመታው የአምስት ሚሊዮን ዶላር ክፍያ አቀረቡልኝ፣ አለ የግል ጠባቂው። ይህ ብቻ አይደለም፤ ለእኔና ለቤተሰቦቼ በሀገራቸው ዜግነትም እንደሚሰጡን ቃል ሲገቡልኝ እምቢ የምል አልመሰላቸውም። ለእነሱ ብር ከሰባዊነት በላይ ነው። ራሴን ግን ጠየቅኩ፤ አምስት ሚሊዮን ዶላር የጥፋተኝነት ስሜቴን እስከ መቃብር ድረስ ይሸፍንልኛል ወይ? ይህ ገንዘብስ በባዕድ ሀገር ንጉስ ያደርገኛል ወይስ በወንድና ሴት ልጆቻቸው የሚሳለቁበት ሞኝ ሰው። እኔ ግን በከተማቸው ውስጥ እንደ ውሻ ከመኖር በዱር ውስጥ እንደ አንበሳ መኖርን መርጣለሁ። ይህ በሰሞኑን ኢብራሂም ትራውሬን በሚሰግድበት ሰዓት ላይ ይገድል ዘንዳ ረብጣ ሚሊዮን ዶላር ከምዕራባውያን የቀረበለት የኢብራሂም ትራውሬ የግል ጠባቂ እውነተኛ ምስክርነት ነው። ከሦስት ቀን በፊት ደግሞ በኤፕሪል ሰላሳ በኒውዮርክ ታይምስ ስኩዌር ናይጄሪያውያን፣ ማሊያውያን፣ ሴኔጋላውያን፣ ኮንጎሊሶች ከሕፃን እስከ አዋቂ ከሴት እስከ ወንድ ባልተለመደ ብዛትና አንድነት በታላቅ ቁጣ የኒውዮርክን ጎዳናዎች ወረሩ። ዓላማቸው አንድ ነበር። አፍሪካ፣ ቡርኪና ፋሶ፣ ኢብራሂም ትራኦሬ አፍሪካውያን ቡርኪና ቤውን ኢብራሂም ትራኦሬ እየጠሩ ሲበዘብዟቸው በነበረው ዓለም አቀፍ ሥርዓት ላይ በአንድነት አመፁ። መልእክቱ ግልጽና ልምምጥ አልባ ነበር። ምዕራቡ ዓለም እርዳታውን፣ ሽንገላውንና የአሻንጉሊት አስተዳደሮቹን ታቅፎ መቀመጥ ይችላል። አፍሪካ ግን መለመንን ጨርሳለች። ስለዚህ ዛሬ እዚህ ማንሃተን በሚገኘው ታይምስ ስኩዌር ላይ ለዓለም ሁሉ እሱን ለመጠበቅ ዝግጁ መሆናችንን ለማሳየት ተሰብስበናል። የመረጥነው እሱንና እሱን ብቻ መሆኑን ለዓለም ማሳየት አለብን። አገር ወይም ሞት እናሸንፋለን። ፕሬዝዳንታችን ካፒቴን ኢብራሂም ትራውሬን ለመደገፍ የአፍሪካን ጥቅሞች፣ ፓን አፍሪካኒዝምን፣ የአፍሪካን ክብር፣ የቡርኪናፋሶን ፋሶን ጥቅም ለመጠበቅ እዚህ ተገኝተናል ሲሉ አፍሪካውያን ሁሉ ቡርኪናቤ የሆኑ ከዓመታት በፊት የደረሰው ድጋሚ እንዲደርስብን አንፈልግም። በካፒቴን ቶማስ ሳንካራ፣ በፓትሬስ ሉሙምባ፣ ሙሐመድ ጋዳፊና መሰል ጀግኖቻችን ላይ በሆነው ነገር መጸጸት አንፈልግም። ያልፏል ዛሬ ግን ካፒቴን ኢብራሂም ትራኦሬ አፍሪካን በክብር ይወክላል። የእናት አገሩ ሻምፒዮን ነው። እሱን ህዝቡ ይፈልገዋል። ከጎኑ ነን፣ ከካፒቴን ኢብራሂም ትራኦሬ ጎን ነን። ሉዓላዊት አፍሪካን እንፈልጋለን። ተጨማሪ ኢኮዋስ አንፈልግም። ተጨማሪ የአካባቢው አገልጋዮችን አንፈልግም። ለፈረንሳይ አውራጃዎች የሆኑ ተጨማሪ የአሻንጉሊት ፕሬዝዳንቶችን አንፈልግም። በካፒቴን ኢብራሂም ትራኦሬ ውስጥ መሪነት ብቻ ሳይሆን ያልተገደበች አፍሪካ ምን መምሰል እንደምትችል የሚያሳይ ምልክትን እናያለን ሲሉ አፍሪካውያን ተቆጡ። ታዲያ አፍሪካውያን ዝማሬዎቻቸው በማንሃታን ጎዳኖች እያስተጋቡ ብቻ ሳይሆን የስልጣን ማማዎችን ጭምር እየተፈታተኑ ነው። የአፍሪካ ወጣትና ጎልማሶች በየማህበራዊ ሚዲያ ላይ ራሱ መዝመታቸውን ቀጥለዋል። ከአሁን በኋላ የምንተበተብላቸው ሴራዎች፣ የምንበረከክላቸው አሻንጉሊቶች የሉም። ከትራወሬ ጋር እንቆማለን፣ ለክብራችን እንዋጋለን። ይህ ተቃውሞ ብቻ ሳይሆን ትንቢት ነው። እሱ ሁሉንም ነገር የሚቀይርና አፍሪካን ነጻ የሚያወጣ ዳግማዊ ቶማስ ሳንካራ ነው። እንደ ድል ጋዳፊን፣ ሳንካራን ተቀምተናል። ኢብራሂም ትራውሬን ሊቀማን የሚሻ ግን ቅድሚያ አፍሪካን ማጥፋት ይኖርበታል እያሉ ነው። የአፍሪካ እያደገ ያለው ማዕበል እያንዳንዱን የባህር ዳርቻ እያረጠበ ሲሆን ከአውስትራሊያ እስከ ለንደን ቪየናና፣ ሌሎች በርካታ ከተሞች የአብዮት ድምፅን እያስተጋቡ ነው። መልእክቱም ግልጽ ነው። እጃችሁን ከካፒቴን ኢብራሂም ትራውሬ ላይ አንሱ። እጃችሁን ከቡርኪና ፋሶ ላይ አንሱ። አዎ እጃችሁን ከአፍሪካ ላይ አንሱ። እነዚህ ድንገተኛ ስብሰባዎች ሳይሆኑ የተቀናጁ ነበልባሎች ነበሩ። በአመፅ ቃጠሎ ውስጥ የአፍሪካ ዲያስፖራዎችና አጋሮቻቸው መንገዶችን በዝማሬዎች፣ ባነሮችና መፈክሮች አጥለቅልቀዋል። በአጉራት ሁሉ ኢብራሂም ትራውሬ ስም እንደ ተቃውሞ ከበሮ አስተጋባ። በቬና ወጣት አፍሪካውያን እሱን መሲህ እያሉት ነው። በለንደን ኢምፔሪያሊዝም ያለረራ የተወገዘ በአክራ ትውልድል ለዘረፈው ስርዓት ለማጎንበስ አሻፈረኝ ብሎ ህዝቡ በአንድነት ቆመ። ልክ በኒውዮርክ እንደተጠቀሰው መልእክቱ ከፈረንሳይና ከአሜሪካ ኤምባሲዎች ደጅ በከፍተኛ ድምፅ ተደወለ። ታስገድዷት ዘንድ አፍሪካ የእናንተ አይደለችም። ዛሬ ካፒቴን ኢብራሂም ትራኦሬ ፕሬዝዳንት ሳይሆን የብዝበዛ ዘመን አብቅቷል የሚል ታላቅ ንቅናቄ መብረቅ ድምፅ ነጎድጓድ ነው። ከወደ ምስራቁም የምዕራባውያንን ሸርና ሴራ ሲፋለሙ የኖሩት ታላላቅ አገሮችም ለትራኦሬ አለንለት እያሉ ነው። ራሺያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የሥልጠና ብቃት ያጠናቀቁ ልዩ ኮመንዶችን ወደ ቡርኪና ፋሶ መላኳን ከአገሪቱ የዜና ምንጮች ለመረዳት ተችሏል። ራሺያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገደዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬ ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራሺያ ወታደሮች የቡርኪና ፋሶን ዋና አየር ማረፊያ እንደሚቆጣጠሩ ተጠቁሟል። ከራሺያ በተጨማሪ ሰሜን ኮሪያና ቻይና ኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብበዋል። የራሽያው ፕሬዝዳንት ፑቲን እኛ እያለን ኢብራሂም ትራኦሬ ላይ ምንም አይነት አደጋ አይደርስበትም አሜሪካ እና ፈረንሳይ የአንድ ነጻ አገር ፕሬዝዳንትን ይዘው የማሰር መብት የላቸውም ያሉ ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም፣ ፍትሐዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪና ፋሶ አገር ሳንገባ ቡርኪና ፋሶ ያላትን ማዕድን በራሱ አገር አምርታ በንግድ ስምምነታችን መሰረት ወደ እኛ አገር ትሸጣለች ብለዋል። ታዲያ ቡርኪናቤዎች ግን ረጅም ዕድሜ ለትራወሬ እያሉ ዳግም ላለመሳሳት እየሞከሩ ይገኛል። ውድ የማራኪ ስቶሪስ ቤተሰቦች በዛሬው ዝግጅታችን ስለ ኢብራሂም ትራወሬ አዲስ መረጃ አጋርተናችኋል። በሌላ የማራኪ ስቶሪስ ታሪክ እስክንገናኝ መልካሙን ሁሉ እንመኛለን።